አሁን የምንገኘው ለላሞቻችን፣ ለምሳሌ እነዚህ ላሞች አሁን እየሰጠን ያለነው ላሞች

ስራ ሳያነሱ ኮርማ ሳያነሱ የቆዩ ናቸው። ሆርሞን እየሰጠን ኮርማ እንዲፈልጉ ማድረግ ማለት ነው። ይውላችሁ እቺ የምታክል እስካሁን ሳትወልድ ቆይታለች። ስለዚህ ሳትወልድ የቆየችው በምን ምክንያት? በዘር ሊሆን ይችላል፣ በመኖ ሊሆን ይችላል። በተለያየ መንገድ ወደ ፍላጎት ሳትመጣ ትገራለች

አሁን እየሰጠ ነው ያለው ነው ምንድነው? ሆርሞን ነው የምንሰጠው። ሆርሞን የምንሰጠው ለምንድን ነው? ወደ ፍላጎት እንድመጡ ማለት ነው። ለምሳሌ እቺ ያወጣነው ከተወለደች ቢያንስ ሶስት አመቷ ነው። እስካሁን አልወለደችም። ግዳሮች ደግሞ መውለድ ያለባቸው መቼ ነው? ተወልዶ በአስራ አራተኛ ወራቸው አመት ከ

አመት ከአራት ወር ጀምሮ እርግዝና መያዝ ይችላሉ። እነዚህ ግን ምንድን ነው የሆኑት? ቢያንስ አንድ ስድስት ይሆናሉ እስቲል ሶስት አመት ናቸው። ሁለተኛ መውለድ ነበረባቸው፣ ግን እስካሁን አልያዙም። ስለዚህ ምን እየሰጠን ነው? ሆርሞን እየሰጠን ነው ማለት ነው። ሆርሞን ምሰጠው ወደ ስራ እንዲመጡ፣ ኮርማ እንዲፈልጉ?

እና የሆርሞን መስጠት ጥቅሙ በአንድ ጊዜ በተመሳሳይ ሰዓት ጥጆችን ማግኘት በተመሳሳይ ሰዓት ጥጆችን እናገኛለን ማለት ነው። በተጨማሪ ደግሞ ፋርሙን ቶሎ ለማስፋት ሆርሞን የምንሰጠው። ሌላ ደግሞ የወተት ምርትን በከፍተኛ ሁኔታ ለማግኘት ለምን፣ በአንድነት በአንድ ጊዜ ከሰጠን በአንድ ጊዜ ይወልዳሉ

ቢያንስ የአንድና የሁለት ቀን ወይ የአንድ ሳምንት ልዩነት ነው የሚኖራቸው ሲወልዱ። ለዛ ነው የምንሰጠው ማለት ነው። ይሁላችሁ ምን እንደሚያካክሉ ይሁ። ግን እስቲል አልወለዱም እስከ ዛሬ እድሜያቸው ከሶስት ዓመት በላይ ናቸው። ብዙ ፋክተሮች አሉ ወደ እርግዝና እንዳይመጡ የሚከለክል ማለት ነው። የመነው ችግር የብሪዲ የዘር ችግር

እነዚህ ሁሉ እንዳይመጡ ሊያርግ ይችላል። ይሄው እዚህ ጋር ሆርሞን ልሰጡ ነው። ሆልስቲን ፍሬጂያን ናቸው፣ ቁመት አላቸው። በዚህ ቁመት ልጅ ቢይዙ ጥጃም ቢወልዱ ነው ከነሱ የሚገኘው ፕሮዳክሽን ከፍተኛ ይሆናል። ስለዚህ አልወለደችም ብሎ አውጥቶ ከመጣል በተለያየ ሳይንሳዊ መንገዶች መሞከር ነው።

ግን እዚህ ቤት ያሉ ከብቶች ቁመታቸው ታምራዊ ነው። ፐርሰንታጅ በጣም ከፍ ያለ እንደሆነ የሚሰማኝ ቢያንስ ከሰማንያ ሁለት ፐርሰንት በላይ ይሆናሉ። አሁን እስቲ የዚችኛውን ቁመት ይበናል። የዚችኛው ደግሞ እዛ ጋር የቱ

ማርገዝ ያለባቸው አሁን በቀደም ሲሰለጥን ሰምቴል በዘጠኝ ወር እኔ እኔ ያዋለድኳት ራሴ ያዋለድኳት ላም ማለት ነው። ግደ በዘጠኝ ወሯ ስራ ያነሳች። ሳይንስ ደግሞ የሚፈቅደው በአስራአራተኛ ሳምንት በአስራአራተኛ ወር ይላል። አስራአራ ወር ማለት ደግሞ አመት ሁለት ወር በላይ ከዛ በላይ መሆን አለባት። እነዚህ ወልደ ሁለተኛ፣ እነዚህ በውስጣችሁ መያዝ ነበረባቸው።

ላሞች ይከሳችን የዚህችኛውን ቁመት ይሁን የዚህችን ቁመት

ይኸውላችሁ፣ ከሁሉም ከብት እንደ ከፍ ብለህ እንደምትታይ ይኸውላችሁ። ቁመት ቁመት ቁመት

ላሞች ኮንቲኒስሊ በተከታታይ ምላሳቸውን ለምን እንደዚህ ያደርጋሉ? ይኸውላችሁ ምላሳውን እንደምታደርግ የምን እጥረት ይመስላቸዋል? ይኸውላችሁ ኮንቲኒስ ነው እንዲህ የምታደርጎቸዋል ይወት ይሄ የሚያሳየው ምንድን ነው? የማግኒዚየም እጥረት ማለት ነው ማግኒዚየም እጥረት

እንዲ ምላሷን ሮል እንድታደርግ ያደርጋታል ማለት ነው አዱኛ ሽኩሩ ሆርሙኒ ክና ጅረ ሆርሙኒ ዮመ ክንኩኒ ሆሪ ባየታኒ ጋለለተኒ ራኒ ወጋላማ የጋጉቴ ሪማ ሂንቀምነ ዮታቴ አከሽን ደፍቴ ሪማ ቀብዱ ጋነታ ቀዱፍቱ ኮርማ ከበርባዱ ከንጎስሱዳ ሆርሞኒ ክናፊ ጅራ ሆርሞኒ ከነክኒኔ

ከብቶቻችሁን አዘባርቃችሁ ሆርሞን መስጠት ትችላላችሁ። ለምሳሌ አስር ከብት ካላችሁ ከአስር ውስጥ ለአምስቱ ሆርሞን ተከታታይ ጊዜ በተመሳሳይ ሰዓት ከሰጣችሁ ምን ይሆናል መሰላ? በተመሳሳይ ሰዓት ከሰጣችሁ ወተት አታጡም ማለት ነው። ፋርማችሁ ወተት አጥም አጣም ማለት ነው። ስለዚህ

በምናን ልዩነት መሰላችሁ በሶስት ወር ልዩነት ከሰጣችሁ ለምሳሌ አንድ ላን ወልዳ እስከ ሰባተኛ ወር አትታለ ከወለደች ሽወላ ኖ እንትንን ከያዘች ከተዳቀለች እና ልጅ ከያዘች በኋላ ልጅ መያዟ ከታወቀ ሰባተኛ ወር ሲጨረስ ነው። በዛ ሰዓት ከፋርማችሁ ወተት እንዳይጠፋ ሌየሎች ደግሞ

ይህ ፋርም የሚገኘው እንግዲህ በአዲስ አበባ ከተማ በአቃቂ ቃሊቲ ወረዳ 10 ይገኛል። በጣም ትልቅ ፋርም ነው። ቢያንስ ከ35 ሺህ ዶሮ በላይ አሉ። የወተት ላሞች የወተት ላሞች ከ200 በላይ አሉ። የሚደልቡ በሬዎች የሚደልቡ በሬዎች እንዲሁ ከ200 በላይ አሉ።

ስለዚህ ይህ ፈርም በጣም ግዙፍ እና ትልቅ ፈርም ነው። ላሞች አሉን በሬዎችም፣ በየዓመቱ በየሶስት ወሩ ያደለም እንሸጣለን። ለምሳሌ እነዚህ በሬዎች አሁን የገቡት ዛሬ፣ ምናልባት የኔ ዩቲዩብ ላይ አይታችሁ ይሆናል። የገቡት ኦክቶበር 22 2025 ነው ያስገባ ናቸው።

ፀሐይ ላይ ይቆያሉ። ኦልሞስት አሁን ትንሽ ፀሐዩ በስቶባቸዋል። እነዚህ በሬዎችን አስገብተናል። ይሄ የባሌ ነው። ይሄ ይኸውላችሁ፣ ይሄ የባሌ ነው። ሻኛውን ላሳያችሁ፣ ያው ሻኛው ምን እንደሚያክል ናቸው

እነዚህ ደግሞ ደሞ የመሀል ሀገር የሸዋ የምንላቸው ነው። ዋጋቸውም ትንሽ ቀነስ ብሎ ነው የተገዙት። ነጩ ትገዛ መቶ አስር ነው የተገዛው። እነዚህ ግን አፍሪት ስንወስድ ሰማንያ ሰማንያ እና ሰማንያ አንድ ሺህ ነው የተገዙት። ዛሬ ከተገዙት ሶስተኛ ቀናቸው ነው ይኸው መልኩ እንዴት እንደሚያምር

ለገና በዓል ነው። ምን አደልባቸው? የገዛ የገዛ ነው። አፍሪት ነው። ሰማንያ አንድ ሺህ ብር ነው የገዛ ነው። ይሄ ለገና በዓል ቢያንስ እርግጠኛ ነኝ

መቶ ሀምሳ እንሸጣችኋለን የገዙት ሰማንያ የገዛነው ሰማንያ ነው ብያችኋለሁ። ቢያንስ እስከዚያ ሀያ ሀያ ሁለት ሺህ ብር ከበሉ የእነሱ ወጪ መቶ ሺህ ከሆነ መቶ ሀምሳ መሸጠት አለባቸው። ስምንት ነው የገዛነው በአንድ ሼድ ውስጥ አስር ሼድ አለ። በእያንዳንዱ ሼድ መኖር ያለበት አስራ አምስትና ሀያ በላይ ነው። ስለዚህ እነዚህ ስምንቶቹ ከስምንቶቹ በዚህ ሁለወር ውስጥ አላተረፍንም ካል

ሦስት መቶ ሺህ ማትረፍ አለብን። ቆንጆ አተረፍን በቃ ዘጋን ከተባለ ደግሞ ስድስት መቶ ሺህ ማትረፍ አለብን ማለት ነው። ስለዚህ ቤንች ማርካችን ሦስት መቶ ሺህ እናትርፋለን ብለን እንሄዳለን። እሱ የማይጠፋ ነው፣ ግድ ነው። እሱ ግዳጅ ነው፣ ማትረፍ ነው። ይሄው መልካቸው እራሱ ያምራል። ለክ ቤት ደግሞ ስገቡ አፈር

ገገ ይሄ እነሱ መ ነው ገብቶ እስከ አንድ ሳምንት ሳር ነው መብላት ያለባችሁ ብያቸው።

ውሃ እዚህ ይደሳሉ። ለምሳሌ ሳርን እዚህ እዚጋ ይበላሉ፣ ውሃ እዚህ ያገኛሉ። ይህኛው የላችሁ ማረፋዊ ቦታችሁ ቦታችሁን ላሳያቸው። እዚህ ውስጥ ይገባሉ። አንድ በሬ አንድ በሬ እዚህ መሀል ይኸው በዚህኛውና በዚህኛው መሀል ይገባል።

ከዛ እዚህ ጋር ስመጣ እዚህ ጋር መኖ ይበላል። እዚህ ጎረቤት ደግሞ ውሃ ይጠጣል። ወዳኛው ያለውም ደግሞ በወዲህ በኩል እዚህ ጋር ውሃ ይጠጣል። እዚህ ጋር ይበላል። ውሃ መጠጫቸው አንድ ላይ ነው ማለት ነው፣ የሁለቱ ማለት ነው። እንዲህ ይሄን ይመስላል። ዛሬ ደህና ሁኑ፣ ሌላ ጊዜ በላይቭ እንገናኛለን በሌላ ስራ